የሰይድ ወረባቦ ቤተሰቦች እያለቀሱ ነው። እስካሁን ድረስ ያለበትን አድራሻ ምንም ያወቁት ነገር የለም። ከጎኑ ሆናችሁ ስታረበርቡ የነበራችሁ አብራችሁ ስታለቀልቁ የነበራችሁ ከጎኑ አለንህ እያላችሁ ስታስለፈልፉት የነበራችሁ አሁን ላይ የት ናችሁ? የልጃችንን አድራሻ አሳውቁን የሚል መልእክት አስተላልፈዋል። ቪዲዮውን እስከ መጨረሻው ተተከታተላችሁት ቤተሰቦቹ ያስተላለፉትን መልእክት ትሰማላችሁ። ከዚህ በመቀጠል ላይክ ሸር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮችና እንዲሁም ጓደኞቼ እንዴት ናችሁልኝ? ደና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ከኔ ጋር አልሐምዱሊላ። በመጀመሪያ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቷን እያበራችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንግዲህ እንደምታውቁት ስለ ሰይድ ወረባቦ ብዙ ቪዲዮዎችን ሰርቻላቸዋለሁ። ዛሬ ላይ ግን ለየት ያለ ቪዲዮ ነው ይዤላቸው የመጣሁት። ቤተሰቦቹ ያስተላለፉት መልእክት አለ። እስኪ እሱን ከማሰማችሁ በፊት እኔ አንዳንድ ነገር ልበላችሁ። እስካሁን ድረስ ስለ ሰይድ ወረባቦ መልካም ነገርም ላይ ይሁን፣ መጥፎም ነገርም ላይ ይሁን፣ ስርቤትም ይሁን ሌላ ሀገርም ይሁን እስካሁን ድረስ በማንኛውም ሶሻል ሚዲያ አብረው ውስጥ የነበሩት ከጎኑ ሁነው ሲጨዋቱ የኖሩ ጓደኛሞች ሁነው አብረው ያሳለፉ እስካሁን ድረስ ስለ ሰይድ ወረባቦ አንድም ነገር የተናገሩት ነገር የለም። መጽሐፉም ዝም፣ ቄሱም ዝም የሆነ ነገር ነው። ስለዚህ እስካሁን ድረስ ሰይድ ወረባቦ ከሶሻል ሚዲያ ካቆመበት ሰዓት ጀምሮ ለቤተሰቦቹ ደውሎ ማያቅም አናግሮም ማያቅም ሀታ ሚስቱ እንኳን አታውቅም ያለበት ስለዚህ የት እንዳለ እንኳ ከጎኑ ሆናችሁ ድምፅ ያልሆናችሁት ለምንድን ነው? ነው ጥያቄው። ማንኛውም ሰው እኮ አብሮ ሲሆን ሳይሆን ደስተኛ ህይወት ሳይሆን አሁን ላይ መከራም እኮ ደርሶበት ሊሆን ይችላል። ይሄ ሰውዬ እኮ ያለበትም ሁኔታ አሪፍ ሁኔታ ላይ ሊሆን ይችላል። አሁን የሚያውቀው እሱና አንድ ፈጣሪው ብቻ ናቸው። ስለዚህ ለምን ድምፅ አልሆኑንም የሚል መልእክት ነው ከቤተሰቦቹ የሰማሁት ማለት ነው። ቤተሰቦቹ እያሉ ያሉት ብዙ ጓደኞች ነበሩት፣ ከጎኑ ሆኖ አብረው የሚሰሩ ሰዎች ነበሩ። እነዛ ሰዎች ለምን ዝማሉ ለምን ያለበትን ሁኔታ ለእኛስ ሳይነግሩንም። ወላድ መቼም ሆዶ አይጨክንም ታውቃላችሁ። ይህንም መከራ የሚያውቀው የወለድ የሰው ብቻ ነው። ቤተሰቦቹ በጣም ጭንቀት ላይ ነው ያሉት እየተጨናነቁ ነው ያሉት። ልጃችን የትገባ የትጠፋ ምን ሆኖ ሲሆን እያሉ በጭንቀት ነው እንግዲህ እያለቀሱ ያሉት። ነገር ግን እስካሁን ድረስ የረዳቸው ማንም ሰው የለም። ማንም ሰው ድምፅ የሆነው የለም። የትገባ የትወጣ የሚታወቅ ነገር የለም። ከትልቅ እስከ ትልቅ ሚዲያ እስካሁን ድረስ ስለ ሰይድ ወረባቦ ያወጣ ሰው የለም፣ በማንኛውም ሚዲያ። ነገር ግን አሁን ያለበት ሁኔታ ምን ላይ ይሁን ምን ይሁን ምንም የሚታወቅ ነገር የለም። በባለፈው አንድ ያልተረጋገጠ ዜና ነግሬያችሁ ነበረ። ፀጉሩን ለማስተከል ወዴ ግብፅ እንደሄደ ነበር የሰማ ነው። ነገር ግን ቤተሰቦቹ ይህን ነገር አምኖ መቀበል አልቻሉ። ልጃችን በሕይወት አለ ወይ ያለው ሴት ነው እያሉ እየጠየቁ ነው። ነገር ግን ምንም ያገኙት መልስ የለም። ምክንያቱም ይህን መልስ የሚመልስላቸው ወይም ሶሻል ሚዲያ ላይ ድምፅ የሆነ ሰው ያለበትን ሁኔታ የሚያቅ ሰው ይኖራል እኮ። ለምን ግን ሚስጥሩን መደበቅ አስፈለገ? ለምን የሆነውን ነገር በግልጽ አይወጣም? እስካሁን ድረስ ምንም የወጣ ነገር የለም። በባለፈው ቲክታክ ላይ እነ ዙፋን ሌላም ሌላም ሰዎች ላይቭ ላይ ጀመር አድርገውን ነበረ። ስለ እሱ ማውራት አያስፈልግም አማራ የሆነ በሙሉ የእሱን ስም እንዳያነሳ የሚል መልስ ነው የሰጡት። ያ ለምን ሆነ? ብዙ ሰዎች መከራ ደርሶባቸዋል፣ ችግር ደርሶባቸዋል፣ ብዙ ስቃይ ደርሶባቸዋል። ነገር ግን ማንኛውም ሶሻል ሚዲያ ተጠቃሚ ድምፅ እየሆናቸው ውጤታማ ሆነዋል። ነገር ግን የሰይድ ወረባቦ ነገር በጣም ያሰጋል። ሁሉም ሰው በዝምታ አሳለፈው። ይሄ ልጅ ያለበትን ሁኔታ መፈለግ ግዴታ ነው። ሰው እንደ ሰውነቱ አብሮ ሲያሽቃብጥ የነበረው ሁላ አሁን ላይ ደግሞ የደረሰበትን ማሳወቅ ለቤተሰብ ቤተሰብ ውሃ ሆነው ሊያልቁ ነው። በጣም እያለቀሱ ነው። መቼም ማለት አንድ ነገር እኮ የሆነ ነገርም ደርሶበት ቢሆን ያንን የሆነውን ነገር በሰነ ስርዓት ከነገሯቸው በቃ የሆነ ተስፋ እንኳን ይኖራቸዋል። አሁን ላይ ግን ምንም መፍትሄ ያተው እየተጨናነቁ ነው ያሉት ቤተሰብ። ስለዚህ ይህም ቪዲዮ ሁላችሁም ሸር ላይክ፣ ቻናሉንም ሰብስክራይብ እያረጋችሁ አዳርሱት የተለያየ ትላልቅ ሚዲያዎች ስሙትና፣ ከዛ ድምፅ የሆኑት እና ይሄ ሌላችሁ ስለፈለኩ ነው። ያው እንግዲህ ቤተሰብ ሲያለቅስ ማየት ትንሽ ስለሚያም ቤተሰቦቹ በጣም ስላሳዘኑኝ ለቤተሰቦቹ ስል ነው እንጂ ይህንን ቪዲዮ የሰራሁት መስራት አልፈለግኩም ነበረ። ነገር ግን አብሮ ሲያለቀልቅ የነበረ ሁሉ ላይቭ ላይ ሲገባ ከጎኑ ሲጮህ የነበረ በሙሉ ሶሻል ሚዲያ ተጠቃሚዎች፣ ቲክቶከሮች ከትንሽ ጀምሮ እስከ ትልቅ ቲክታከሮች ለምን ዝም አሉ? ችግሩ ምንድን ነው የማይናገሩበት? ስለ እሱም መያዝም ሆነ መለቀቅም ሆነ መዝናናትም ሆነ መጉላላትም ሆነ ለምን ዝም አሉ? ለምን አልተሰራም? ለምን ድምፅ አልሆኑም? ያሳዝናል። የምር እኔ በዚህ ልክ አልጠበኩ እንዲሁም ሶሻል ሚዲያው ስለ እሱ ይጨናነቃል ነበር ብዬ ያሰብኩት፣ እንኳን ሊጨናነቅ ከነመፈጠሩም አሁን ላይ ተረስቷል። የምር ነው ምላችሁ፣ እረስተውታል፣ ተረስቷል። አሁን ስለ እሱ ምንም ነገር እሱ በቃ ተረሳ። ሶሻል ሚዲያው ራሱ ህዝቡ እየረሳው ነው ያለው። አሁን ወንድሜ፣ እህቴ ዛሬ ላይ አይጎደልባችሁ። ከጎደልባችሁ ማንም ከጎናችሁ አይቆምላችሁም። ልክ በሶስት ቀን ሁልሽም ሁልህም ትረሳለህ ራስህን ሁን ብራዘር ራሳችሁን ሁኑ ሰው ስለ ሰው አያስብም ስለ ራሱ ነው በአሁን ሰዓት እና መልካም ጊዜ የሆንላችሁ ነገ የቤተሰቦቹን ቪዲዮ ነገ እለቅላችኋለሁኝ ሰብስክራይብ በማድረግ ላይክ በማድረግ ጠብቁ ሰላማችሁ ይብዛ በያላችሁበት ወዳችኋለሁ ቤተሰብ